ሰላም፣ ጤና ይስጥልኝ የተከበራችሁ ወዳድማጮቻችን፣ የዕለቱን ዜና ይዤላችሁ ቀርብ ያለው ልዑል ልብራን ነኝ። አብራችሁን ቆዩ። ሰብስክራብ እንድታደርጉኝ በአክብሮት እየገለጽኩ ወደ ዜና አመራችኋለሁ። አብራችሁ ቆዩ። ቻይና ፕሬዝዳንት ዶናልድ ትራምፕ የተጣለውን አዲሱ የንግድ ታሪፍ በመቃወም ከአሜሪካ ጋር ለሚደረገው ማንኛውም አይነት ጦርነት ዝግጁ መሆኗን ገለጸች። ትራምፕ በቻይና ምርቶች ላይ ተጨማሪ ቀረጥ ከጣሉ በኋላ ሁለቱም የዓለም ግዙፍ ኢኮኖሚ ባለቤቶች ወደ ንግድ ጦርነት ለመግባት ተፋጠዋል። ቻይና በአሜሪካን የእርሻ ምርቶች ላይ ከ10 እስከ 15 በመቶ ቀረጥ በመጣል ለዶናልድ ትራምፕ እርምጃ ምላሽ ሰጥታለች ተብሏል። የቻይና ኤምባሲ በኤክስ ገጾ ላይ አሜሪካ የምትፈልገው ጦርነት ከሆነ የታሪፍ የንግድና ወይም ሌላ አይነት ጦርነት እስከ መጨረሻ ለማዋጋ ዝግጁ ናት ስሉ ገልጿል። ማክሰኞ ዕለት የሀገሪቷ የውጭ ጉዳይ ሚኒስትር የሰጠው መግለጫ በድጋሚ ጠቅሷል። ይህ የቻይና መግለጫ ትራምፕ የፕሬዝዳንትነት ስልጣናቸው ከተረከቡ በኋላ የተሰማ የመጀመሪያ ጠንካራ ያላቋን ነው ተብሏል። ሮብ ዕለት የቻይና ጠቅላይ ሚኒስትር የዚህ የአመቱ የሀገሪቷ የመከላከያ ባጀት በ7.2 በመቶ እንደሚያሳድጉ ተናግሯል። ቻይና በመካከለኛ ምስራቅ በዩክሬን ጦርነት ውስጥ ገብታለች በማለት ከምትከሰው አሜሪካን በተቃራኒ የተረጋገች ሀገር ሰላማዊ ሀገር መሆኗን ለማሳየት ትፈልጋለች ተብሏል። ቻይና በአሜሪካ በተጣለባት ተጨማሪ ታሪፍ የተነሳ አዳዲስ ዓለም አቀፋዊ አጋሮችን ለማስደበር አትፈልግም ተብለዋል። ሮብ ለተጠቅላይ ሚኒስትር በቤይጂንግ ባደረጉት ንግግራቸው ሀገራችን ተጨማሪ የውጭ ኢንቨስትመንትን ለመሳብ በራችን ክፍት በማድረግ እንደሚጠብቁ ገልጸዋል። ከዚህ ቀደም ብሎ ቻይና ጦርነት ውስጥ ለመግባት ዝግጁ መሆኗን አሳውቃ ነበረ። ራምቦሪያየታሰቸው ከመግባታቸው ጥቂት ቀናት ቀደም ብሎ ከቻይና ፕሬዝዳንት ጋር በጣም ጥሩ የስልክ ውይይት አድጎ ነበረ። ባለፈው ወሬ እንዲሁም ሁለቱ መሪዎች የሌላ የስልክ ውይይት ለማድረግ ከጥሩ ቢዙም ሳይሳካ መቅራቱ የሚያሳይ መረጃዎች ወጥተዋል። ቻይና ለወታደራዊ ባጀት የምታወጣው ወጪ 245 ቢሊዮን ዶላር ብትመድብም ከአሜሪካ የመከላከያ ባጀት ጋር ሲነጻጸር በጣም ያነሳ ነው ተብሏል። የደቡብ ሱዳን ዋነኛ ተቃዋሚ ፓርቲ ወታደራዊ ክንፍ የጦር አዛዥ ጀነራል መታሰሩ ለአምስት ዓመታት የዘለቀ የእርስ በርስ ጦርነት የተቋጨው የሰላም ስምምነት የጣሰ ነው ሲሉ የተቃዋሚዎች ቃል አቀባይ ተናገረ። ጀነራል ገብርኤል ዲፓለማ እንዲሁም በተቃውሞ ላይ ያለው የሱዳን ህዝብ ነፃ አውጪ ንቅናቄ ከፍተኛ ባለስልጣናት በዚህ ሳምንት መጀመሪያ ላይ ለእስር ተዳርገዋል ተብለዋል። በቁጥጥር ስር የዋለ የጦር ጀነራልና ከፍተኛ ባለስልጣናት በአውሮፓውያኑ 2013 ከፕሬዚዳንት ሳልቫ ኪር ጋር ከፍተኛ ሽኩቻ ውስጥ የገቡት ምክትል ፕሬዚዳንት ራክሽ ሸርጋ አጋር ናቸው ተብሏል። በዛልፋ ቅርና በምትክላቸው የተነሳ የስልጣን ውጥረት ውስጥ ሀገሪቷ ደማ ፈሳሽ ወደ ሆነው የእርስ በርስ ጦርነት ውስጥ መግባቷ ይታወቃል። አሞስተዋት የማቻ ቃል አቀባይ ፓርቲያቸው ባለስልጣኖች የት እንዳሉና ወዴት እንደታሰሩ አልታወቀም ተብሏል። ሁኔታው የበለጠ እንዳይባበስ የተቻለውን ሁሉ እናደርጋለን፣ ነገር ግን እጃ ያጋር ዳግም ወደ ጦርነት እንዳትመለስ የፖለቲካ ቁርጠኝነት ማሰረት ያለባቸው የሰላም አጋሮች ናቸው ሲሉ ተናገሩ። የሀገሪቷ ፕሬዝዳንት ሳልቫ ኪር ደቡብ ሱዳን ተመልሰው ወደ ጦርነት አትገባም ሲሉ መናገራቸው የመንግስት ቃል አቀባይ ማኪዮ ሮብለታ በመዲናቸው ጁባ ለጋዜጠኞች በሰጡት መግለጫ አስታውቋል። የተቃውሞዎች ባለስልጣን የታሰሩት ከህግ ጋር በመጋጨታቸው ነው ተብለዋል። በአውሮፓውያን 2011 ከሱዳን የተገነጠለችው ደቡብ ሱዳን የዓለማችን አዲሷ ሀገር ናት። ነጻነቷ ከተቀናጨች ከሁለት ዓመታት በኋላ ፕሬዝዳንት ሳልቫ ኪር ሙሉ ካቢኔያቸውን ማባረራቸው ይታወሳል። ምክትላቸውም ያልተሳካ መፈንቅለ መንግስት አካሄዱብኛል ስሉ ወንጅሎ አሉ። በዚህ የተነሳ አገሪቷ ደም አፍሳች ወደ ወደ እርስ በርስ ጦርነት ውስጥ ገብተዋለች። 400000 ሰዎች ህይወታቸውን ካጡ በኋላ እንዲሁም የ5 ሚሊዮን ሰዎች ከቤት ንብረታቸው ከተፈናቀለው ከ5 ዓመታት በኋላ በአውሮፓውያን 2018 የሰላም ስምምነት ላይ ተደርሷል። ሆኖም እስካሁን ድረስ የሰላም ስምምነት በጸና መሠረት አልቆመም። ጀራል ለማ የተቃዋሚዎች ፓርቲ ወታደራዊ ክንፍ ጦር አዛዥ ሲሆኑ ከሱዳን ጦር ጋር በማዋድ ነበረባቸው ተብሏል። ሆኖም ማክሰኞ ለታ በቁጥጥር ስር ውሎ ወደ እስር ቤት መግባታቸው ተናግረዋል።